የእነሱ የውሸት ፕሮፓጋንዳ ከሚጋለጥና ውሸታም ከምንላቸው እቺ ሴት ብትደፈር እንዳለችው ሆዷ ቢጨቀጨቅ ቤተሰብ አልባ ብትሆን ትዳሯ ቢፈርስ ደስ ይላቸው። በዚህ ጉዳይ ውስጥ አብረው ውከት እየፈጠሩ ያሉ መንግስት እንዳይታመን ማድረግ የሚፈልጉ መንግስት ቤት ያሉ ሰዎች አሉ የሚል እምነት አለ። እያንዳንዱ አጀንዳ አብይን፣ መብላትና ማስበላት ማውረድ የሚፈልጉ አካላቶች እዛው አብይ አጠገብ አሉ። አብይ እረፍት ካገኘ ከሰራ እንደሚጠየቁ እንደማይቀርላቸው ያውቃሉ። ስለዚህ እረፍት መንሳት ይዘዋል። የውጭዎቹ ፖለቲከኞች እነዚህ ሚዲያ ላይ ያሉት ተንታኞቹ፣ በታኞቹ፣ አናሊሲስ ኦናሊሲስ አድራጊዎቹ፣ የመሃይማን ስብስቦቹ ምናምን አያስጨንቁኝም። እንዳስቆሮቱ ይሁዳ አብይን በሰላሳ ዲናር አይደለም በአስራ አምስት ተደራድረው ከሆነላቸው በአምስት ሊሸጡ የሚችሉ ሆጃሞችን መታገል አለ ባይዘ የሚቃወሙ መንግስት የሚቃወሙ ግን መንግስት ውስጥ የተሰገሰቡ አንዳንድ ሰዎች የሚከፍሏቸው ተቋሚዎች አሉ። በእነሱ ቢዚ እንድንሆን ስለ እነሱ እንዳንጠይቅ የእነሱ ሴራ እንዳይታይ ከዛ በኋላ አክቲቪስቱ በሶሻል ሚዲያው ፖስት ያደረጋቸውን ነገሮች ት ማስተዋወቅ ነው የያዛችሁት። ደንግጠናል መንግስት ፈርቷል ማለት ነው የፈለጋችሁት። መረሳቱ ያመመውን ሰውዬ በመታወሱ በናሽናል ቲቪ ላይ እንትን በማለት ምናምን እያቀማችሁት ነው። ሰላም፣ ጤና ይስጥልን ውድ የዮሐንስ ኮርነር ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? እንዴት ሰነበታችሁ? አላችሁ ወይ? አለን አለን አለን። እኛ ዛሬም እንግዲህ ዳግም ተመልሰን መጥተናል። ዛሬም በተወሰኑ ርዕሰ ጉዳዮች ላይ የምንነጋገር ነው የሚሆነው። ዮሐንስ ኮርነርን ላይክ ሼር ሰብስክራይብ ማድረግ ትችላላችሁ። እንዲሁም ደግሞ ሜምበርሺፕ ጆይን በማድረግም ከቻናላችን ጋር አብራችሁ መቆም ትችላላችሁ። እየሰፋን እያደግን ነው። አሁንም ግን የበለጠ ማደግ ቶሎ ዘላይፍ ስርጭታችን መመለስ ስላለብን ላልሰሙ አሰሙ፣ በጨለማው ንግድ ውስጥ ጥቂት ብርሃኖችን እንድናዋጣ፣ አዲስ ውልድ፣ አዲስ ተስፋ፣ አዲስ ድምፅ እንዲሰማ እንድታግዙን እንጠይቃለን። ዛሬም የተወሰኑ ጉዳዮች እንዳሳለን፣ ላይክ ሼር ሰብስክራይብ ኮመንት አድርጋችሁ መጀመራችሁ እንዳይረሳ የሰሞኑን ውጥረት የተመለከቱ ጉዳዮችን ዛሬ እናነሳለን። ቅዳሜም ቢሆን ጉዳዩ ትንሽ ወጠር ያለ ነው። አብይን ማውረድ፣ አብይን መብላት፣ አብይን መቀርጠፍ የነ ጃዋር መሐመድ ሴራ፣ ከብርቱካን ዶክመንተሪ ጀርባ ያለው እቅድና አደገኛው ውጥንቅጥ ትናንትና የኢቢኤስ ቴሌቪዥን ባለቤትና ስራ አስፈጻሚ አቶ አማን ወጥተው ሀሳባቸውን ገልጸዋል። ህዝብን ይቅርታ ጠይቀዋል። መንግስትም አምስት የሚጠጉ የቤት ሰራተኞችን የኢቢኤስ ቴሌቪዥን ሰራተኞችን በሽብር ከሶ ወደ እስር ቤት አስገብቷል። በጉዳዩ ላይ ተሳታፊነት ያለባቸውን ማለት ነው። አቶ አማንንና ባለቤታቸውን ደግሞ ከመረመረ በኋላ ለቋቸዋል። ሚዲያውም ወደ ስርጭት ተመልሷል። በዶክመንተሪውም እንደሰማነው በኢቢኤስ ውስጥ እየተሰገሰጉ ብለውናል። እኔ ከመጀመሪያውም በዚህ ጉዳይ ላይ ያለኝን አቋም ተናግሬአለሁ። ኢቢኤስ ብዙዎቻቸው ለምሳሌ መጀመሪያ ላይ ብንተች ብንናገር ምናምን አክሴፕት አደርጋለሁ። ከዶክመንተሪውም በኋላ ግን እንደ ባላምሮ ቆም ብለን ስናየው ኢቤኤስ ይሄ ጉዳይ በእሱ ላይ ሲተላለፍ ሳያጣራ አባ አስተላለፉ ቅጣት ሊገባው ይገባል ይገባል። ቀጥተኛ ተሳታፊ ነው ብዬ ግን እንደ ተቋም አሁንም አላምንም አሁንም አላምንም። እነ ማዛም ኢቤኤስ ከመንግስት ጋር ነው የሚሰራው ሲሉ በድምጽ ቅጂ ሰምተናቸዋል። ያቺ ማትረባ ሴትዮ ከባዱን ሴራቸውን በደንብ ነው የምንፈትሸው ገና። እኔ አሁንም አቋሜ ማለት ነው ብዙዎቻችሁ ከሀገር ቀናኝነት ከሀገር ፍቅር አንጻር እንደሆነ ቤስ ላይ ጠንከር ያለ አቋም ያላችሁት አክሴፕት አደረጋለሁ። ግን እንደ ባላምሩ ቆም ብለን ማሰብ መቻል አለብን። አለብ ለቤስ ብቅና ይቆምኩ አይደለም። እኔ አሁን ያለንበትን የሚዲያ ጦርነት እንደተረዳ ሰው አብይን መብላት፣ አብይን ማውረድ፣ አብይን መቀርጠፍ የሚለው ከባዱ ስህተት። ከባዱ ሴራቸውን የሚሰሩት እነኝ ሰዎች አብዛኛውን ነገር ሶሻል ሚዲያን እና ሚዲያን በመጠቀም ነው። ዘመኑ የሚፈልገው ዘመኑ የዋጆ ትግል እሱ ስለሆነ ነጥብ ቢጥሉም ቅሉ እነ መአዛ መሐመድ ከባድ ሰተሳስተዋል። ባይዘወይ በኢቤስ በማስተላለፋቸው ከዚህ በተሻለ መልኩ ሊያስተላልፉላቸው የሚችሏቸው አጋሮች ፋናና ኢቤስ ውስጥ አሉላቸው። በተሻለ ፕሮዳክሽን፣ በተሻለ ስቶሪ ሊሰሩላቸው ይችሉ ነበር። እኔ ማቀን ስለማቅ ነው። ሰሞኑን ይዛቸዋል ካላችሁኝም ይዣቸዋል። አንድ ሀገር ነው ያለኝ። አንድ መሪ ነው ያለኝ። በዘመናት መካከል ሊገኝ የሚችል ባለ ራእይ መሪ አለኝ። እሱን ሊበሉ አሰብስፏል። እነ መአዛ መሀመድ በጣም ከባድ ስተተሳስታችኋል። የምሬ ነው። መምረጥ የነበረባችሁ ወይ ፋና ወይ ቢሲ ነው። የተሻሉ ሴረኞች እኮ እዛ አሉላችሁ። በደንብ ሊያግዟችሁ የሚችሉ የቅርብ ጌ ተስታችን አ ጃዋር መሀመድ ላይ የሰሩትን ዶክመንተሪ እንዲህ ብዬ ነበር ያኔ ማሳየት ይችላሉ። ፋና ሚዲያ ግን ምን ሊሆን ብላችሁ፣ ምን አስባችሁ ምን ደምራችሁና ቀንሳችሁ ነው ለአክቲቪስቱ ምላሽ ዶክመንተሪ የሰራችሁት? ለአብይ አህመድና ለፓርቲው ያላችሁን ተቆርቋሪነት ለማሳየት ነው ወይንስ ጃዋር መሀመድ በስቴት ሚዲያ ዶክመንተሪ የሚሰራለት ጡንቸኛ እንደሆነ እንዲሰማውና በማህበራዊ ሚዲያ ላይ እንደፈለገ እንዲያናፋ ስለፈለጋችሁ ነው? መንግስት እንደ መንግስት ይህንን ፕሮግራም የሰሩትን ሰዎች መመርመር መቻል አለበት። ለምን የሰሩት? ትንታኔውን የሰራው ሰውዬ ግን መጽሐፉን አላነበብኮ። ሰውየው ገጽ 160 ምናምነኛ ላይ የጻፈውን ሀሳብ ትንታኔውን ሲሰራ አልጻፈውም ሁላ ብሎ ያወራል። አታለብጎም ማትሪስ ሰውየው። መንግስት ፒዲኤፍን አሰርቆኛል እያለ ይለፈልፋል። በመንግስት ሚዲያ ፒዲኤፍ እያሳየ ዶክመንተሪ ትሰራለ። ከዛ በኋላ አክቲቪስቱ በሶሻል ሚዲያው ፖስት ያደረጋቸውን ነገሮች ማስተዋወቅ ነው የያዛችሁት። ደንግጠናል፣ መንግስት ፈርቷል ማለት ነው የፈለጋችሁት። መረሳቱ ያመመውን ሰውዬ በመታወሱ በናሽናል ቲቪ ላይ እንትን በማለት ምናምን እያቀማችሁት ነው። እየተሻሉ ይቀርብላችሁ ነበር። እና ኢቢኤስ ላይ እኔ አሁንም ይሄ የግል አቋሜ ነው። ስለ ተቋሙ ሌላ ነገር አላውቅ። ሌላ ሴራ ውስጥ አለ ምናምን የሚሉ ሰዎች ይግለጡ እሱን። እኔ ግን ስለማላውቅ መረጃ ስለሌለኝ አሁን ባለኝ እንደ ባላምሮ ጉዳዩን ከዚህም ከዚህም ግን ሳየው እንደ ተቋም በጉዳይ ውስጥ አለ ብዬ አላምን። ምክንያቱም በቅርብ ጊዜያት በፊት የመንግስት ሰዎች ተመልከቱት፣ እዚህ ጋር እየሄዱ እንደ ቤሱ ነው፣ በአንዳንድ የሚዲያ ስልጠናዎችም የሚዲያ አመራር ስልጠናዎችም እስቲ ቤስ ኒሁ ነው የሚባለው እናውቃለን። እስቲ እንደ ቤሱ ነው ነው የሚባለው እናውቃለን። ስለዚህ ዛሬ የሚደረገው ዘመቻ እንኳንስ እናቴ ሞታ ድሮ ማልቀስ አልቀስ ይለኛል፣ ነው እንትን የሚለው የብርቱካን ጉዳይ በዛ እያዝ ግን፣ አንዳንድ ሰዎች የጤና ያርግላት የሚኒስትር ለቅሶ ደመቀላት አይነት ፕሮፓጋንዳችሁን አቁሙ። አሁንም ቢሆን በቃ ብርቱካን ትሪክ አድርጋናለች። የብርቱካን ፕሮፓጋንዳ ከሽፏል። አሁን እነ መአዛ መሐመድ እና በእነሱ ካምፕ ውስጥ ያሉ ሰዎች ምንድን ነው እያለለት ልይቶ አልተደፈርኩም፣ ያለ እነሱ ደግሞ ተደፍረሻል ተደፍ፣ እንደውም ድጋሚ ብትደፈርላቸው ደስ ይላቸዋል። እነኝህ ሰዎች የእነሱ የውሸት ፕሮፓጋንዳ ከሚጋለጥና ውሸታም ከምንላቸው እቺ ሴት ብትደፈር እንዳለችው ሆዷ ቢጨቀጨቅ ቤተሰብ አልባ ብትሆን ትዳሯ ቢፈርስ ደስ ይላቸዋል። በጣም ደስ ይላቸዋል። ከባድ የሆነ ሴራን የጎነጎኑት ቢልላቸው ና ውጪ ብለው ያስወጧታል ከከተማ ደብረብራ ደብረብራን ይወስዷታል ከዛ ይገሏታል። ከዛ ጠፋች መንግስት አጠፋትና ይለዋል። እስከ ዛሬ የሰሩት ፕሮፓጋንዳ መሰል ነው። ለዚህ ነው እኛ የሚዲያውን ጦርነትን የያዘው ባይዛ ወይ የሆነ ቀን ከፈለጉ በፋናና በኢቢሲም እንደዚ አይነት ዶክመንተሪ ሊያሳዩን ይችላሉ። ለምን ሚዲያው ጌትኪፐር የለው ሚዲያው ጠባቂ የለው። የፈለጉትን ነገር ነው የሚናገሩት። እንዴ ይሄ ሁሉ ነገር ሲፈጠር ግን ይሄ ሁሉ ድራማ ሲሰራ እንደ ቤት ገለጻ እናገራለን። ሶስት ወሩ ላይ ፈጀ ታሪክ ወደኋላ አለው። ምን ሲሰሩ ነበር ሰዎቹ? ሌላም ከባድ ነገር ቢሆን ዲስማች ዳሜጅ ይደርሳል። የበላችው ያቀራታል፣ በላይ በላይ ያጎርሷታል አሉ። የበላ ነው እያቀረ ነው በየላዩ ሴራ ይጨምሩብናል። ይሄ ጉዳይ በደንብ መፈተሽ ነው ያለበት፣ ከሚዲያ ጫጫታና ከሚዲያ ጩኸት ባለፈ እና አንዳንድ ሰዎች ተንዛዛ ተለጠጠ የሆነ አትመኑ ይመስላል። አንዳንዱ ነገርማ። እኔ በዚህ ጉዳይ ውስጥ አብረው ሁከት እየፈጠሩ ያሉ መንግስት እንዳይታመን ማድረግ የሚፈልጉ መንግስት ቤት ያሉ ሰዎች አሉ የሚል እምነት አለኝ። እኔ ይህን ለሀገሬ ካለኝ ቀናይነት ለአብይ ካለኝ ቀናይነት ጠንቅቅ ያውቃቸዋለሁ። ሰዎቹን ሊበሉት ነው የሚፈልጉት። በዚህ ውስጥ የነጀዋር መሐመድን ሴራ ማነሳላችኋለሁ። በደንብ አርጌ ነው ማነሳላችሁ። የሚዲያ ሪፎርም ያስፈልገናል። የውስጥ አርበኛ በስቷል። በእያንዳንዱ አጀንዳ አብይን መብላትና ማስበላት ማውረድ የሚፈልጉ አካላቶች እዛው አብይ አጠገብ አሉ። ለምን ይመስላችኋል ሀገር የማይረጋጋው? አንዳንድ የውስጥ አርበኞችን በዚህ ጉዳዮ ተሳታፊ ስለሆነ ነው። ከተረጋጋ ሰላም ከሆነ አብይ እረፍት ካገኘ ከሰራ እንደሚጠየቁ እንደማይቀርላቸው ያውቃሉ። ስለዚህ እረፍት መንሳት ይዘዋል። እኔ አሁን የውጭዎቹ ፖለቲከኞች እነዚህ ሚዲያ ላይ ያሉት ተንታኞቹ በታኞቹ አናሊሲስ ኦናሊሲስ አድራጊዎቹ የመሃይማን ስብስቦቹ ምናምን አያስጨንቁኝም። እነሱን ተዋቸው። ምንም ማድረግ እንደማይችሉ አይተናል። ከጃዋር እስከ አንዳርጋቸው ጠንቅቀን አይተናቸዋል። ሚዲያ ላይ ካሉ ተንታኞች እስከ ሚዲያ ላይ እስካሉ በታኞች ማሊያ እየቀያየሩ ሲናገሩ ሰምተናል፣ አይተናል፣ አድምጠናል። ምንም ማድረግ አይችሉም። አሁን መታገል ያለብን የቤታችንን ጉዶች ነው አሳልፈው የሚሰጡንን ጅቦች ነው። እንዳስቆሮቱ ይሁዳ አብይን በሰላሳ ዲናር አይደለም በአስራ አምስት ተደራድረው ከሆነላቸው በአምስት ሊሸጡ የሚችሉ ሆዳሞችን መታገል አለብን። ማጥራት አለብን። ቤቱ መጥራት አለበት። ችግራችንን መፍታት አለብን። እነኚህን ያረጁ ያፈጁ ሴረኞች ማስጠረግ አለብን። በሴራ ፖለቲካ አብይን ተብትበው ሊበሉ ያሰፈሰፉ ጅቦች አሉ። እኔ አይሳካላችሁም አውቃለሁ። አብይ አህመድን በመጣበት መንገድ መጣል የምትፈልጉ ሰዎች ለቀባሪው ማርዳት ነው የሚሆንባችሁ። አትጥሉትም። እሱን አታረጉም። እሱን አትችሉ። የብርቱካንም ስራ አንዱ የዚህ አካል። ሱባንላ ፈጣሪን አፈሩም። ሱባንላ ይላል የኔ ሙስሊም ጓደኛ። ሱባንላ ፈጣሪን አፈሩም። እንዴ አሁን ጃዋር መሐመድን መጥቷል። ይህን ጉዳይ ይዞ ምን እያለ ነው እኔ እኮ ለአማራ ቆረቆራለሁ ምናምን እና ጀዋር መሐመድ ማለት የከሰረ ፖለቲከኛ የከሸፈ ፖለቲከኛ። ባይዘወይ ፋና ለፋና ውለታው አለ። ጀዋር እኮ የፋና ውለታ አለበት፣ ባለፈው አሳይቻችሁ ይላል። ውለታው አለበት። ወዲጅ አይደለም እኮ እኔ ማዛማ፣ የምሬ ነው። እነ መአዛ መሀመድ ይሄን ድራማ ሲሰሩ፣ እንደው ኢቤኤስ ተደራሽነት አለው በኢቤኤስ ቢታይ ይጠቅመናል ምናምን ብለው ሴግመንት ስላሰቡ ነው እንጂ፣ አረ ፋና እና ቢስ ውስጥ አሉላቸው ቢያሳዩላቸው ሰዎች ፈታ አርገው የሚያሳዩላቸው ከፍ አርገው የምሬን ነው ጸዳ አርገው ያሳዩላቸዋል። እንደውም ከዚህ በተሻለ ፕሮዳክሽን ስቶሪ ጨምረው ጨማምረው ለምን አይጠቅምማ? ለመንግስት አይጠቅምማ? ለአብይ የቤታችንን ጉዶች እንታገላቸው የውጭዎቹማ በዚህ ጊዜ እኮ በጣም እኮ እኮ ያሳዝናል እኮ ያለን አጀንዳ እንደ ጠቅላይ ሚኒስትሩ እኮ ህዳሴ በስድስት ወር ውስጥ ይጀምራል ካለን እኮ ገና እኮ ሳምንት አለ። ይሄ ብቻውን ስንትና ስንት ፕሮዳክሽን ይሰራ ነበር። መጋቢት ነው። መጋቢታዊ ትግልና መጋቢታዊ ፍራዮቻችን መፈተሽ ይችሉ ነበር። ጃዋር መሐመድ የትኛውንም ፖለቲከኛ የፖለቲካ ካምፕ ከመጠቀም ወደኋላ አይልም። በዚህ ጊዜ መአዛ መሐመድ ጃዋር መሐመድ ሞ ሞተማንክ የእህቱ ጉዳታት ሞታል። በጣም ብዙ ሴራ ከሽፎበታል። ስለዚህ አሁን ባለው ሴራ ቀድሞ የፍጠረውም አይፈጥረውም። እችን ኢንሲደንት ለመጠቀም እየሞከረ ነው። በዚህኛው ካምፕ ተቀባይነት ለማግኘት እየሞከረ ነው። ልክ ከእስር ቤት እንደተፈታ ተንቆ ለጳጵሶ እንደዚህ እንደዚህ ብሎ ምናምን ራሱን ለመሸጥ ሞክሮ ነበር። አልገዛም አሉት። አልፈለጉትም ማዘወይ ጀዋር ማዕመድ ለማ ጋ ደውሎ አብረን እንስራ ብሎ ጠይቆን እንቢ ተብሏል። እንቢ ብሎታል፣ ለማ አልፈልግም ብሎታል። በለማ እምቢ መባሉ ያመመው ጀዋር ማዕመድ ገዱ አንዳርጋቸው ነው እየጋለበ መምጣት አምሮታል። ገዱ ደግሞ ጥርሱን የጨረሰ ፈረስ ነው። ሰብሯል ይባላል። አይ ጥርስ በግ ሲገዛ ነው ሲገዛ ነው ጥርስ ሰብሯል ይባላል። ገዱ አንዳርጋቸው ማለት ጥርስ የሰበረ ፖለቲከኛ ነው። እኔ እንደ ጀዋር ማዕመድ የሚያሳዝነኝ ፖለቲከኛ የለም በዚህ ያሳዝነኛል በቃ እንዲሁ ሰው ዋጋ የለገሰ ይለዋል። በጣም የሚወደው ጋዜጠኛ ጃዋር መሀመድ አሰን አ መሀመድ አሰን ስቱዲዮ ይጠራና እናትህ ጭቆ ሰርታ ብጠራ እሮጠ ወደ እናትህ የምትሄድ ነው የሚመስለኝ ታሳዝነኛለህ፣ ይለዋል ጃዋር መሀመድ። የሚያሳዝን ፖለቲከኛ የፖለቲካ ምርቃ ነው። ገና አለቀቀ ኢጎ ቀርጥፎ ነው ይበለው። አሁን እቺን አጋጣሚም ለመጠቀም እየሞከረን የአማራ ፖለቲካ አሚን ነገድ አይደለም። አሁን ያሉት የአማራ ፖለቲከኞች፣ እኔ ዘር ተጠርቶ ፍርጅ ማድረግ ትንሽ ይከብደኛል። በዚህ ካምፕ ውስጥ ያሉ ሰዎች አማራ ትልቅ ሕዝብ ነው። አማራ ክቡር ሕዝብ ነው። በዚህ ሕዝብ ስም መጠራት እራሱ ያለባቸው አይመስለኝም። በስሙ መጠራት ያለባቸው ለስሙ አይመጥኑት። እነኚህ ፖለቲከኞች መጠራት ያለባቸው ሆዳም የፖለቲካ ኤሊት ነው ለማንም የማይራሩ ለማንም የማይመለሱ ጉዶች ናቸው። አደገኛው እቅዳቸውና አደገኛው ሴራቸው መንግስት መገልበጥ። እቺን ጉዳይ እንደ ትልቅ ህዝባዊ መቀስቀሻ ሊጠቀሙባት ፈልገው ነበር፣ ግን የመረጡት ሚዲያም ሴግመንት ስላጡ ነው። ይሄ ሁሉ ጊዜ ሲሰራ፣ ይሄ ሁሉ ጊዜ ሲዘጋጅ፣ ምን እየተፈጠረ ነበር አላውቅም? አብይን መብላት የሚፈልጉ ሰዎች አሉ። ይህንን አብይን በብልጽግና ስልጠናዎች ላይ የሚናገረው ነው እኮ ከጎኑ ከአራጆቹ ጋር እንደሚውሉ ያውቃል አብይ። ሁሉንም እያልኩ አለው ከሁሉም እንዳታጣሉኝ የተወሰኑ አሉ፣ ውስጥ የተሰገሰጉ የተሰገሰጉ አሉ። የውጩን እንቶ እኛን አሁን ጠምደውናል። የሚከፍሏቸው ባይዘይ የሚቃወሙ መንግስትን የሚቃወሙ ግን መንግስት ውስጥ የተሰገሰጉ አንዳንድ ሰዎች የሚከፍሏቸው ተቋሚዎች አሉ በእነሱ ቢዚ እንድንሆን ስለ እነሱ እንዳንጠይቅ የእነሱ ሴራ እንዳይታይ እዛው ቤተ መንግስት ምናምን እዛው የሆነ ስፍራ ራ ይውሉና፣ እንደወጡ የሰሙትን ወሬ የሚያቀብሏቸው፣ የሚያግዟቸው፣ የሚደግፏቸው ሰዎች አሉ። ቅድም እንዳልኳችሁ ነው። ለጤና ያርግላት የሚስቴ ለቅሶ ደመቀላት እና እኔ ቅድምም እንዳልኳችሁ ነው። በዚህ ውስጥ መታገል ያለብንን እንታገል፣ ማጥራት ያለብንን እናጥራ። እነ ጀዊ ቀዌ ፏፏፏ እያሉ እየመጡ ነው። አሁን በዚህ ጉዳይ ውስጥ ሚዲያውን ምን ሆንም ቅድም ያልኳቸው ሰዎች መረጃ ካላቸው ይቀጥሉ። እኔ ግን የለኝም እሱ መረጃ። ይሄ እኔ ግል አሳቤ ነው። እንዳትቆጡኝ፣ እንዳትጣሉኝ። ይሄ እኔ ግል አሳቤ ነው። ከሰው ከጭንቅላታችን በላይ ይሄ ከአንገት በላይ ያለው የሰውነት ክፍል ማሰቢያ ይባላል። እና እሱ የእኔ ቴሪተሪ ነው። እኔ ነው የምጠቀምበት፣ እና በሱ ነው የምጠቀመው። በማንም ከአንገት በላይ ያለው አካል አልጠቀምም። እና እንዳትኮትኝ ፈራን እኮ ወገን፣ ፈራን ወገን፣ ፈራን ይላሉ ጸጋዬ ገብረ ፍቅር፣ ፈራን። እና እኔ አሁንም እምነቴ ያ ነው፣ እምነቴ ያ ነው። ሚዲያ ትልቅ አቅም አለው። ይተኩሳል፣ ይገላል፣ ክላሽ አሉ ደም ያፈሳል። ሊበላል ሊያስበላን የሚችል እሳት ነው። ከዚህ መማር አለበት የሚዲያ ያመጣው እሳት ስለሆነ እኮ ነው። ትልቅ ጉዳይ እያለን እዚህ ላይ እያወራ ያለ ነው። የግብፅ ሰንታኞቹ በጣም ብዙ ጉዳይ በህዳሴ ግድብ ዙሪያ እየተነተኑ ነው። ጠቅላይ ሚኒስትር አብይ አሕመድ እኮ ከአሜሪካ ውጭ ጉዳይ ሚኒስትር ጋር ውይይት አድርገዋል። አሜሪካ እኮ ከህዳሴ ግድባችን ጋር ያላትን ህዳሴ ግድባችንን እንደምንፈጥመው እንደማናቆመው ሲገባት እኮ የኢትዮጵያን አቋም ማክበር ጀምራለች። በትራምፕ አስተዳደር በኩል ይሄ ይሄ ጉዳይ ነበረን እኮ ደበቁብን፣ ከለሉብን፣ አጨልሙብን። ሁለት ቀን ስለ አንዲት ሴት እያወራ ነው። ስለ አንድ ስክሪፕቱ እንኳን በትክክል መጻፍ ስላልቻለ ድራማ እያወራ ነው። ኦል ጋንግስ ይሄን እየተባበሩ ነው። ኦል ኒጋስ በዚህ ውስጥ አሉ። በጣም መከላከል ካለብን እነኝህን ሰዎች መከላከል አለብን። በደንብ ነው በደንብ ነው መከላከል ያለብን። እኔ አላማረኝም የዚህ ጥርስሽ ነገር በኋላ ድድሽ ሊቀር ነው። በየትኛውም ሴራ በውስጠኛውም ይሁን በውጨኛው ሴራ በሚዲያውም ይሁን በምኑም ጨጨት አብይን ማቆም አይቻልም። አብይን ማቆም እንደማይቻል ህያው ምስክር ህዳሴ ነው። በዚህ ፕሮፓጋንዳቸው መንቃት ካለበት መንቃት ያለበት ዋነኛ አማራ ፖለቲካ ካምፕ ነው፣ መንቃት አለበት። እነ ማዚ ማዚ ነፍሴ አያራዲ ልጅ ላስወጣ ትላለች። አምሺ ብር ከፍለሽ ልታስወጪ ነው የኔ ሚሼል ኦባማ እ ሚሼል ኦባማ ይዛብ ነው እራሷን የምታየው። የሴት ልጅ ነፃ እንደታጋይ ደባባ እሳት ልታስበያት እኔ ብርቱካን ራሷ አሳዘነችኝ። ወይኔ እ ያሳዝናል በእውነት። ብርቱካን ራሱ ስበላ ውላ፣ እንደዚህ ትራውማ ነው የሚይዘኝ። ይሄ ነገር የውሸት ብርቱካን ነው የውነት ብርቱካን ኦርጋኒክ ነው አይደል? አይ ብርቱካን ብርቱካን ጉድ ጉድ ጉድ ጉድ ፈጠርሽ እኮ መተሽ፣ ቡርቴ አለሽ ደሞ፣ ያቺ ገለጤም አለች። ጀዋር አይዞ ገለጤ ብሏል እንትና አይዞሽ ገለጤ፣ ጀዋርዬ አይዞሽ ገለጤ፣ አይዞሽ ምን ማድረግ ይቻላል? እንግዲህ አንቺ የምትሰሪው ድራማ አልሆን አለሽ። ደግሞ ሌላ ድራማ ደግሞ በዚህ ልትጠቀሚ ነበር። እምቢ አላት። አይዞሽ ገለጤ። አይ ጀዌ ጀዌ ከዌ። ታሳዝናለች እኮ አልቆባታል ሴራ እነ መሳይ መኮንን ምናምን ባይዘዌ በዚህ ጉዳይ ሲባንንባቸው ራናዌ ወይ ብለዋል። አረ በቀይን ጉዳይ ፍቱፍቱ ሊባንን ነው እያሉ ነው የቆጫቸው ነው። አንዳንድ ሰዎች ወይ ምን አለ በእኛ በተላለፈ ምናምን ሊሉ ይችላሉ እና እኛ ይሄ ትውልድ አብይን አያስበላም። እኔ መሬን አላስበላም አንበላም፣ አናስበላም። እንዲቹ ስታሴሩ ቀኑም ሙሉ ስትሰበሰቡ፣ ሳምንቱ ሙሉ ስትሰለጣጠኑ ትኖራላችሁ እንጂ ምን ማታወጡ። የሚዲያ ስራ ስራ ነው የሚፈልገው። አክሽን ይፈልጋል፣ ተሰጥኦ ይፈልጋል፣ ኮንተንት ክሬት ማድረግ ጭንቅላት ይፈልጋል። ስለዚህ ይህን ሴራ በጣም በጣም መከላከል መቻል አለብን። ሚዲያን በመጠቀም ነገም ይመጣብንን ማት ማወቅ አለብን። ይሄ ሁሉ ዳሜጅ ከደረሰ በኋላ ውት አያስፈልግም። ነገም ከፍተኛ ጥንቃቄ ያስፈልጋል። በጣም ብዙ አጀንዳ ያለብን ህዝቦች ነን። በጣም ብዙ ጉዳይ ያለን ህዝቦች ነን። በጣም ብዙ የምንሰራው ስራ ያለን ህዝቦች ነን። ስለዚህ ተረዱን፣ አወቁልን። እንመርምር ነው ብሎ በዚህ ጉዳይ ላይ የመጨረሻ ሐሳብ ይሆናል። የሚቀጥል ካለ ከመጣ ማርያም ታምጣ ብለን እምንቀጥል ነው የሚሆነው አዲስ ሀሳብ አዲስ ድምፅ አዲስ ተስፋ ብለን ጀመር ነው። እኛ የራሳችን እይታ ነው የምናነጽረው ማለት ነው። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ወንድ ቃል፣ አዲስ ትውልድ፣ አዲስ ተስፋ፣ ሁሉም ጥሩ ይሆናል። እኔና የእናንተ ሀገር እንደ ልማዷ ታሸንፋለች። ዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ፣ የዶል ምልኮቷንም ይጫኑ። ፈጣሪ ኢትዮጵያና ህዝቦቿን አብዝተ ይባርክ። ቻው።